እንሆ ዛሬ ህዳር ስምንት ጥላት ቀዘነ። የሸዋና የወሎ ፋኖ አንድ ሆነ። እንኳን ደስ አላቸው። ጥላት ደነገጠ፣ ወገን ተደሰተ። የፎቶ ጆርናሊዝም ሳይንስ አንድ ፎቶ ምስል በብዙ ሺህ ቃላት ሊገለጽ ይችላል። በአፋብሃ ምስራቅ አማራ ቀጠና ያጼ ምንልክ እዝ ምክትል ሰብሳቢና ወታደራዊ አዛዥ ፊታውራሪ ጀግናው ድርሳን ብርሃኔና በአፋ ዴ ሸዋ ጠቅላይ ግዛት እዝ ዘመቻ መምሪያ ኃላፊ አርበኛ ወይም ጄኔራል አማንሸቱ ባንድ ላይ መክረው አንድነትን አምጥተው ጀባህ ብሎ አብስረውናል። የእኛን ልዩነት ሲፈልጉና በመካከል ጠብ ሲያጭሩ የነበሩት ደነገጡ፣ ፈረጠጡ። የጦሮቹ መሐንሶች ባንድ ላይ አባትና ልጁ ቁጭ ብለው መከሩ። የግርማ የሽጥላ የጭንቅላት መቾች ዛሬ እነሆ አንድነትን አብስረውናል። የቪዲዮ መረጃ ከፈለጋችሁ አምባሰል ሚዲያ ቴሌግራም ቻናል ላይ ከፕሮፋይል ስር ሊንኩ አለ። እነሆ ሸር አድርጉ፣ ጆይን በማለት ግቡ። ብርሃኑ ጁላ ራስ ምታት ሆነበት። አብይ ቅጥቃጣቱ ተነሳበት። ዝናሽ ታያቸውን አባረራቸው። የዳንኤል ክብረትን እንግዲህ ድርሰት ነው የሚጠበቀው። እንኳን ደስ አላችሁ!